ሰላም ጤና ይስጥልኝ። በንግድ ስራ ለተሰማራችሁ ግለሰብ ነጋዴዎች፣ እንደዚሁም ድርጅት ለምታስተዳድሩ፣ በድርጅት የንግድ ስራ ለምታከናውኑ፣ በአጠቃላይ በንግድ ስራ በሀገሪቱ በሙሉ ለምትተዳደሩ ሰዎችና ድርጅት ላላችሁ በሙሉ መንግስት ከባድ ማስጠንቀቂያም አውጥቷል። ማስጠንቀቂያውንም ያወጣው በብሔራዊ ባንክ በኩል ነው። ብሔራዊ ባንክ ያወጣው ማስጠንቀቂያም የንግድ ድርጅቶችንና ግለሰብ ነጋዴዎች ባንክ አጠቃቀማቸውን ለንግድ ሥራ የሚጠቀሙበትን የባንክ አካውንት የሚመለከት ነው። ግለሰብ ነጋዴዎችና ድርጅቶች የመንግስትን ከግብር ለመሸሽ እንደዚሁም ከተለያዩ የግብር ግዴታዎች ለማምለጥ ሲሉ በግብር መስሪያ ቤቶች ካስመዘገቡት የባንክ አካውንት ውጪ በሌላ ሰው የባንክ አካውንት እየከፈቱ ይጠቀማሉ እንደዚሁም ደግሞ በተለያዩ መንገዶች የሂሳብ መደበቅ ስራዎችን ይሰራሉ ነው ያለው። በዚህም መሰረት የኢትዮጵያ ብሔራዊ ባንክ ምርመራ አድርጌያለሁ ብሏል። በዚህ ባደረኩትን ምርመራ እንግዲህ ቀላል የማይባሉ የባንክ ደንበኞች በዋናነትም የንግድ ድርጅቶችና ግለሰብ ነጋዴዎች ለንግድ ስራቸው ተብሎ ከተከፈተውና በሚመለከተው የግብር ሰብሳቢ ወይም ደግሞ የገቢዎች መስሪያ ቤት ከሚያውቀውና ካስመዘገቡት የባንክ ሂሳባቸው ውጪ በግል በሌላ ሰው በቤተሰባቸው ከቤተሰባቸው ውጪ የባንክ ሂሳባቸውንም እየከፈቱ እየተጠቀሙ የተለያዩ የንግድ ግብይቶችና የገንዘብ እንቅስቃሴዎችን እየፈጸሙ ስለመሆናቸው ባደረግኩት ጥናት አረጋግጫለሁ ነው ያለው ብሔራዊ ባንክ። እንግዲህ ይህ ድርጊትም ብሏል ብሔራዊ ባንክ በዚህ ማስጠንቀቂያው ከግብር ሰብሳቢ ባለስልጣናት ቁጥጥርና ክትትል ለመሸሽ የሚደረግ የግብር ስወራ፣ የግብር መደበቅ ተግባር ከመሆኑ በተጨማሪ በዚህ አግባብ የሚፈጸሙ የፋይናንስ ግብዓቶችና የገንዘብ እንቅስቃሴዎች ከዚህ ከግብር ለመሸሽ በተጨማሪም የወንጀል ፍሬ ወይም ደግሞ ሽብርተኝነት በገንዘብ ከመርደት ጋር የተያዙ ወይም የተገናኙ ሊሆኑ ስለሚችሉ እነዚህንና መሰል ተግባራትንም ለመግታት አስፈላጊውን የተቀናጀ እርምጃ ለመውሰድ እርምጃውን ለመውሰድ ወስኛለሁ ነው ያለው የኢትዮጵያ ብሔራዊ ባንክ። እንግዲህ ይህንንም ድርጊት ለመቆጣጠር እና የፋይናንስ ስርዓቱን ጤናማነት፣ ታማኝነትና በአጠቃላይም የኢኮኖሚውን ደህንነት ለመጠበቅ ለሁሉም ባንኮች የግል ባንክ ሂሳቦችን ለንግድና ለህገ ወጥ ድርጊት የሚጠቀሙ ደንበኞችን አስመልክቶ አስፈላጊ መረጃዎችን እያደራጁ ለብሔራዊ ባንክ እንዲልኩለት በአዋጅ ቁጥር 1359/2017 በተሰጠኝ ስልጣን መሰረት መመሪያ አስተላልፍ ያለው ዛሬ ጥቅምት 14 ቀን 2018 ብሏል። እንግዲህ ለዚህም የሚሆን መግለጫ አውጥቷል ማለት ነው። ውድን የተከበራችሁ የፕሮግራሜ ተከታታዮች በመሆኑም እንግዲህ ከአሁን በኋላ የሚደረጉ የባንክ እንቅስቃሴዎች፣ ግለሰብ ነጋዴዎች ሆናችሁ በማንኛውም የንግድ አይነት ልትሰማሩ ትችላላችሁ። ንግድ ፍቃድ አውጣችሁ፣ ፍቃድ ተሰጥቷችሁ፣ እንደዚሁም ደግሞ ድርጅት ሊኖራችሁ ይችላል። ስለዚህ እያንዳንዷ የምታደርጓት የገንዘብ ልውውጥ ከሚሰራው የሂሳባችሁ ሲሰራ ከባንክ ጋር ሪኮንሳይል ሲደረግ ወይም ደግሞ ሲታረቅ በዛ አግባብ ካልሆነ እያንዳንዱ አካውንታችሁ የምታልፈው ገንዘብ እንደዚሁም ደግሞ በሌላ ሰዎችም የሚተላለፉ ገንዘቦች ጥብቅ ክትትልና ምርመራ ይደረግባቸዋል ነው ያለው። ከዚህ ጋር ተያይዞ እንግዲህ ከገቢ ግብር ነጻ የመሆን መብትን የሚያስቀር ረቂቅ የኢንቨስትመንት ማበረታቻ ደንብ ለውይይት ቀርቧል በገንዘብ ሚኒስቴር በኩል ወጥቶ ማለት ነው። በስራ ላይ ያለው የኢንቨስትመንት ማበረታቻ ደንብ የሚተካና በዚህ ደንብ እስከ ስድስት ዓመታት ከገቢ ግብር ነፃ የመሆን መብት የሚያስገኘውን ድንጋጌ ሙሉ በሙሉ የሚያስቀር ረቂቅ ደንብ ላይ ውይይት ለማድረግ ገንዘብ ሚኒስቴር ለባለድርሻ አካላት እንደዚሁ ጥሪ አቅርቧል ለውይይት የቀረበው ረቂቅ ደንብም ሊከፈል ከሚችለው የገቢ ግብር ላይ ከ5 በመቶ አንስቶ እስከ 15 በመቶ የሚደርስ የገቢ ግብር ቅናሽን እንደ ኢንቨስትመንቱ አይነት ደግሞ ለአመታት የሚፈቀድባቸውን ድንጋጌዎች ከመያዙ በተጨማሪ በስራ ላይ እንዳለው ደንብ ለአመታት ከገቢ ግብር ሙሉ በሙሉ ነፃ የመሆን መብትን የሚሰጥ ድንጋጌን አላካተተም። ከዚህ ቀደም የነበረው የማበረታቻ ደንብ የኢንቨስትመንት ማበረታቻ ደንብ ቁጥር 517 2014 መለወጥ አስፈላጊ ሆኖ በመገኘቱ ነው እንግዲህ የሚመለከታቸው አካላት ተገኝተው አስተያየታቸውን እንዲሰጡ ጥሪ የቀረበው የሚኒስትሮች ምክር ቤት ያዘጋጀው ይህ ደንብ እንግዲህ የኢንቨስትመንት ማበረታቻ ረቂቅ ደንብ በልዩ ልዩ ኢኮኖሚ ዞኖች እና ከኢኮኖሚ ዘመኖች ውጭ ለሚሰማሩ ኢንቨስተሮች ስታርታፖች የሚደረጉ የገገቢ ግብር ምጣኔ ማሻሻያዎችን ይዟል። የተለያዩ ድንጋጌዎችን በደንቡ ተካተዋል። በደግ ደንቡ እንግዲህ ከልዩ የኢኮኖሚ ዞን ውጭ ባለ ኢንቨስትመንት ምርት ወይም አገልግሎት ውጭ የሚልክ ባለሀብት በዚሁ ዓመት ግብር በሚከፍልበት ገቢ ላይ 10 በመቶ የንግድ ትርፍ ግብር ይከፍላል ይላል። በሚኒስትሮች ምክር ቤት የኢንቨስትመንት ማበረታቻ ደንብ ቁጥር 517/2014 ከኢንዱስትሪ ፓርክ ውጭ ያለ ኢንቨስትመንት ቢያንስ 50 በመቶ የሚሆነው ምርቱን ወይም አገልግሎቱን ወደ ውጭ የሚልክ ወይም ደግሞ ምርቱንና አገልግሎቱን ወደ ውጭ ለሚልክ ባለሀብት በምርት ወይም በአገልግሎት ግብዓትነት የሚያቀርብ ከሆነ ከገቢ ግብር ነፃ የመሆን ማበረታቻ በተጨማሪ ለአንድ ጊዜ ለሁለት ዓመት ከገቢ ግብር ነፃ እንደሚሆን ይደነግግ ነበረ። በዚህ በረቂቅ ደንቡ ግን በልዩ ኢኮኖሚ ዞን ውስጥ ኢንቨስት ያደረገ ባለሀብት ካቋቋመው የማምረቻ ፋብሪካ ምርቱን ወደ ውጭ ሲልቅ የግብር ዓመት ግብር በሚከፍልበት ገቢው ላይ የአምስት በመቶ የንግድ ትርፍ ግብር እንደሚከፍል ተደንግጓል። በደንብ ቁጥር 517 2014 ግን ለአንድ ጊዜ ለሁለት ዓመት ከገቢ ግብር ነፃ ማበረታቻ ያገኝ ነበረ። በበካይ ጋዝ አመንጭ የገበያ ስርዓት ውስጥ ተሳታፊ የሆኑና በአካባቢ ደህንነት ጥበቃ ባለሥልጣን እውቅና የተሰጣቸው ኩባንያዎች ሥራ ከጀመሩበት ጊዜ ጀምሮ ለ10 ዓመታት ግብር በሚከፈልበት ገቢያቸው ላይ የ15 በምርቶ ወይም የአሰራር ሂደቱ ቢያንስ 50 በመቶ ታዳሽ ኃይል በሚጠቀም ማንኛውም ባለ ሀብት ሥራ ከጀመረበት ጊዜ አንስቶ ላሉት ተከታታይ አምስት ዓመታት ብቻ ግብር በሚከፈልበት ገቢ ላይ 15 በመቶ የንግድ ትርፍ ግብር እንደሚከፍሉ በዚህ በረቂቅ ደንብ ተካቷል። በአዲስ አበባ ከተማና በኦሮሚያ ክልል ሸገር ከተማ አስተዳደር የልዩ ኢኮኖሚ ዞን አልሚና ንዑስ አልሚዎች ግብር ከሚከፍሉበት ዓመታት ገቢያቸው ላይ ስራ ከጀመሩበት ቀን ጀምሮ ለሚቆጠሩ 10 ዓመታት የአምስት በመቶ የገቢ ግብር ምጣሪ ቅናሽ ይደረግላቸዋል የተባለ ሲሆን ከዚያ በኋላ ባሉት ዓመታት በገቢ ግብር አዋጁ በተደነገገው መሠረት የንግድ ትርፍ ግብር እንደሚከፍሉ በዚህ ረቂቅ ደንብ ሰፍሯል። በአዲስ አበባና ከኦሮሚያ ክልል ሸገር ከተማ አስተዳደር ከሚገኙ ልዩ ኢኮኖሚ ዞኖች ውጭ የሚቋቋሙ ኢንዱስትሪዎች ደግሞ ግብር ከሚከፍሉበት ዓመታዊ ገቢያቸው ላይ ስራ ከጀመሩበት ቀን ጀምሮ ለሚቆጠሩ 15 ዓመታት የአምስት በመቶ የገቢ ግብር መጣኔ ቅናሽ እንደሚደረግላቸው ከዚያ በኋላ ባሉት ዓመታት በገቢ ግብር አዋጁ በተደነገገው መሠረት የንግድ ትርፍ ግብር እንደሚከፍሉ ለባለአክሲዮኖች በሚከፍሉት የትርፍ ድርሻ ላይ ከሚከፈል ታክስ ለአምስት ዓመታት ከአማራጭ አነስተኛ ግብር ደግሞ ለአስር ዓመታት ነፃ እንደሚሆኑ በዚህ ደንብ ላይ ተደንግጓል። በረቂቅ ደንቡ መሰረት ከልዩ ኢኮኖሚ ዞን ውጭ በቆዳና ጨርቃጨርቅ አምራች ኢንዱስትሪ፣ በኬሚካልና ኬሚካል ውጤቶች፣ በመሰረታዊ መድኃኒትና ምርትና መድኃኒት ኢንዱስትሪ፣ የመሰረታዊ ብረታ ብረት፣ እንደዚሁም ደግሞ ሌሎች መሰል ያሉ እንትኖች ላይ የገቢ ማበረታቻ ያገኛሉ ነው የተባለው። ውድን የተከበራችሁ የፕሮግራሜ ተከታታዮች ለዛሬ ያቀረብኩላችሁ የያዝኩላችሁ መረጃ ይህን ይመስል ነበር። በሌላ መረጃ እስከምንገናኝ ድረስ መልካም ጊዜ እንደሆነላችሁ እመኛለሁ። ባባ